መበላሸት የሚችል ነገር ሁሉ መበላሸቱ አይቀርም ይላል የመርፊ ሕግ። አሁን እኛ ሀገር ምን ያልተበላሸ ነገር አለ? ፖለቲካው ተበላሽቷል። ኢኮኖሚው ተዳክሟል። ጥበቡ፣ እግር ኳሱ፣ ሁሉም ተዘርዝሯል። ወደ ግሪክ አፈ ታሪክ እንሂድ። ፓንዶራ በአማልክቶች አምላክ በዜውስ ትዕዛዝ የተሰራች የመጀመሪያዋ ሴት ነበረች። አማልክቱም ውበት፣ የማሳመን ችሎታ፣ ብልህነትና ጉጉት ሰጧት ይላሉ። በመጨረሻ ዜውስ አንድ ትንሽ ሳጥን ከሰጣት በኋላ በፍጹም እንዳትከፍተው አስጠነቀቃት። ፓንዶራ ግን የማወቅ ጉጉቷ አይሎባት ሳጥኑን ከፈተችው። ከሳጥኑ ውስጥም ጦር ጦርነት፣ በሽታ፣ ረሃብ፣ ስቃይ፣ በዓለም ያሉ ክፉ ነገሮች ሁሉ አመልጠው ወጡ። ፓንዶራ ደንግጣ በፍጥነት ብትከድነውም ነውም ሳጥኑ ውስጥ የቀረው ተስፋ ብቻ ነበር። የአፈታሪክ አጥኚዎች ፓንዶራን ሳጥኑን መክፈቷ ሔዋን የተከለከለችውን ፍሬ ከመብላቷ ጋር እኩያ ያደርጉታል። የሚያስገርመው ነገር ሁሌም ችግር ፈጣሪው ያኛው ፆታ መሆኑ ነው። ሳጥኑ ለአንድ ወንድ ቢሰጥ ወይም እባቡ በሔዋን ፋንታ አዳምን ሊያማልል ቢሞክሩ አይሳካላቸውም ነበር። እንግዲህ ይህ ሁሉ ስቃይና መከራ ያመጣብን ቅጥ የሌለው የሴቶች ጉጉት ነው ሲሉ ይደመጣሉ። ይህ የግሪክ አፈ ታሪክ በተምሳሌታዊ ዘይቤ ሊነግረን የፈለገው ሰዎች በመጨረሻ የመከራ ጫፍ ላይ ቢገኙ እንኳን ተስፋን የሙጥኝ እንደሚሉ ነው። በነገራችን ላይ በእንግሊዘኛ ቋንቋ ውስጥ የኢትዮጵያን ፓንዶራስ ቦክስ፣ የፓንዶራን ሳጥን መክፈት ከአፈ ታሪኩ ጋር የተያያዘ ትርጉም አለው። ትርጉሙ ሊቀለበስ የማይችል ችግር መፍጠር ነው። አሁን የሚያኖረን በፓንዶራ ሳጥን ውስጥ ታሽጎ የቀረው ተስፋ ብቻ ነው ሲሉም ይደመጣሉ። ተስፋ ባይኖር ምን ይውጠን ነበር?